ወንድማችን እፎይ ላይ የግድያ ዘመቻ ቅስቀሳ እያደረጋችሁ ያላችሁ የተወሰናችሁ ሰዎች ያላችሁ፣ አሁን ግን በጣም በዛ ማለት፣ ልኩን አልፏል። ትንሽ ትሬሽሆልዱን የዘለለ ይመስላልና እያደረጋችሁ ያላችሁ ትንሽ ነገር በደንብ ትገነዘባላችሁ። ማን ነህ አንተ? ሚዲያ ላይ ወጥተህ እገሌ ይሳደድ፣ እገሌ እዚህ ቦታ ገብተዋል፣ እዚህ ቦታ ወጥተዋል፣ እንዲህ አድርጉት ብለህ ማወጅ የምትችለው ምንድነህ አንተ? አንዳንዴ አላዋቂ ሰዎች ከልክ በላይ ደፋሮች ናቸው ይባላልና፣ አላዋቂነትህ የሰጠህ ድፍረት ይመስለኛል። በመንግስት በምትመራ በሕገ መንግሥት በምትተዳደር ሕግ ባለባት ሀገር እየኖርህ እገሌን እንዲህ አድርጉት ብለህ በሰው ሕይወት ላይ ሞትን ማወጅ አትችልም። በመጀመሪያ ይህንን ማወቅ ያስፈልጋል። ሁለተኛ ደግሞ እፎይ ማለት አንድ ሰው አይደለም። በአሁኑ ወቅት በነገራችን ላይ ሺ እፎዮችን በጣም በአጭር ጊዜ ማፍራት የቻለ ጀግና ኢንተለክቹዋል ሰው ነው ይሄንን ያፈራው ደግሞ ከራስህ ቤት ነው ፕሮባብሊ እንደው ይሄንን አዋጅ አውጀህ ስትገባ ስትመለስ የገዛ ወንድምህ ወይ እህትህ እፎይ ሆኖ ወይም እፎይን ሆና ልታገኛት ትችላለህ በነገራችን ላይ ስራ ስለሰራ ነው አይምሮ ላይ ስራ ስለሰራ በጣም ጀግና የሆነ አንባቢ የሆነ አስተዋይ የሆነ ጸሎተኛ የሆነ የተማረ የሰውን ክብር የማይነካ ቁጭ ብሎ በገዛ መጽሐፍህ የረታህ ሰው ነው አይደል በተደጋጋሚ ደግሞ ጥሪ ሲያቀርብ ነበር። ኑ እና እንወያይ ያሳምኑኝ አለ። አንተ በአይምሮህ ማሳመን ካልቻልክ ራስህንም የሚሰሙህንም ሰዎች ማሳመንና ማዳን ካልቻልክ ምንድነው ገሌን እንዲአሳዱት እንዲያደርጉት ማለት። በነገራችን ላይ አንደኛ ቅድም እንዳልኩት አላዋቂነትህን ያሳያል። ሁለተኛ ሕጉንና ሕገ መንግስቱን እንደዚሁም ደግሞ ለመንግስቱም ያለህን ንቀት ያሳያል። ሶስተኛው፣ እና እኔ ጥያቄ እንደው እንደ ሃይማኖተኛ አይደለም ይሄንን ምለው፣ እውነት ለመናገር እንዲሁ ሎጂካሊ ስታስበው ማለት ነው። በመሰረቱ እኔ እንደዚህ ሃይማኖት ክርክሮች የመሳሰሉት ነገር እዛትመች አትራክት አያደርጉኝም፣ እውነት ለመናገር። ግን ደግሞ አንተስ የት ነው ያለው ማለት እፎይን፣ እሺ፣ እንዲህ አርጉት፣ አሳዱት ምናምን፣ እዚህ ቦታ ነው የገባው የወጣው፣ አንተ እሱ እዚህ ቦታ መሆኑን ስታውቅ የቱ ነህ? ነው ያወቀው ሰማይ ላይ ነህ? ማለት መሬት አረገጥክም፣ አየር ላይ ነው ያለው። እንዴት ነው የምታስቡት? በነገራችን ላይ ለምንድን ነው ከልክ በላይ ስሜታዊ የምትሆኑት? ሃይማኖተኛ ሰው እኮ በጣም በሳል የሆነ ከፈጣሪ ጋር ኮኔክሽን ያለው የሚያስተውል የፈጣሪ ልብ ያለው ይባላል። በነገራችን ላይ ሃይማኖተኛ ሰው እውነትም አሁን አንተ እንደምትለው አሊም ከሆንክ ምንድን ነው ለሃይማኖትህ በጣም ቀናኢ ከሆንክ፣ አስተዋይ ከሆንክ በእኛ እንደዛ ነው የሚባለው። በጣም የሚያስተውል የተረጋጋ የአምላክ ልብ ያለው ነው ክርስቲያን ማለት። የክርስቲያን ልብ ሆነ ያለው ነው የእኛ ነው ምነግርህ። አንተም እንደዚያ ማስተዋል መረጋጋት አለብህ እንጂ ከልክ በላይ እንደዚህ መፍላትም ትክክል አይደለም። ተረጋግተህ ማሰብ ይገባል። በመጨረሻ ግን ማንሳት የምፈልገው አገሪቱ በጣም ብዙ ችግሮች አሉበት። እውነት ለመናገር በዚህ ሰዓት በጣም በብዙ በብዙ በብዙ ችግሮች ተወጥራ ባለችበት ጊዜ እንደው ሌላ ሸክም አትሁንባት እባክህ ወንድሜ ተረጋጋና ህይወትህን ምራ፣ ኑሮህን ምራ። እስካሁን ያሉብን ችግሮች ይበቁናል። ቢቻል አሁን በተለይ በዚህ ሰዓት ሁለቱም ሃይማኖት ክርስትናም፣ እስላም ወንድሞቻችንም ጾም ላይ ነው ያለነው። ተረጋግቶ ሁሉም ወደሚያመልከው አምላክ እንደው ምሕረትን መለመን የሚገባ ጊዜ ነው። ለአንተ ጾም ማለት ጸብ ማለት ነው። የሰው ደም ማፍሰስ ማለት ነው። እጅግ በጣም ኦፌንሲቭ የሆነ ስራ ነው እየሰራችሁ ያላችሁት። እንግዲህ ንስሐ የሚያስገባ ሃይማኖት ወር እንደዚህ በሃይማኖትህ ንስሐ የሚገባበት መንገድ ካለ ንስሐ ገብተህ ወደ ጸሎትህ፣ ወደ ጾምህ ብትመለስ ጥሩ ነው። እየሄዳችሁበት ያለው መንገድ በጣም ትክክል ስላልሆነ ብትታረሙ እና ከልክ ባታልፉ ጥሩ ነው ለማለት ያህል ነው። እፎይ ማለት በነገራችን ላይ እንዴት ልግለጸው ማለት በዚህ ሰዓት አብዛኛው ክርስቲያኑ አይደለም የእፎይ ተከታይና ፕሮቴክተር እስላሙ ነው ሆነ ለመናገር በቃ የጨለመባቸውን ነገር አጉልቶ ገልጦ እያሳያቸው ስለሆነ እፎዮች ያሉት አሁን መስጊድና እስላም ቤት ነው ያ ማለት ቅድም እንዳልኩት እኔ ፐርሰናሊ የሃይማኖት ክርክል ላይ ያለኝ አቋም እንዳለ ሆኖ ማለቴ ነው እሱን ለጊዜው ብንተውና እንዲሁ ሎጂካሊ ብናስብ እንኳን እየሄዳችሁበት ያለው መንገድ በጣም ኦፌንሲቭ እንደ ሞራል ሞራል የሌለው እንደ ሃይማኖት ሃይማኖት የማይደግፈው ሽንፈትን የሚያሳይ በጣም የሆነ ዝም ይሄ ሩድ የሆነ አካሄድና ስሜታዊ መሆን እንደዚህ በታዋቂ ሰው ተንጠልጥሎ ደግሞ ተቀባይነት ለማግኘት የምታደርጉት ጥረት ስለሆነ ብታርፉ ጥሩ ነው ማለት ነው። ለፐርሰናል ላይፋችሁም ለፐርሰናል ዲቨሎፕመንታችሁ የሚጠቅም አካሄድ አይደለም እየሄዳችሁ ያላችሁት። ብታርፉ ጥሩ ይመስለኛል ማለት ነው። አመሰግናለሁ።